ሰላም ለእናንተ ይሁን። ብርድ ኦርቶዶክሳውያን እንኳን ለሰሞነ ሕማማት በሰላም አደረሳችሁ። እንግዲህ እንደምታወቀው በቅድስት ቤተ ክርስቲያናችን ይህ ሳምንት ሰሞነ ሕማማት በመባል ይታወቃል። ከዚሁ ጋር በተያያዘ ከአባታችን ከመጋቤ ሥርዓት ቀሲስ ቴዎድሮስ መረራ ጋር ውይይት እናደርጋለን። ከኛ ጋር ይቆዩ ዋስተዩያእሁር አባታችን እንኳን ገርሰት እንበለደዌ ወሕማም እምበለ ጻማ ወደቃ አመከመዮም ያብጽሐን ያብጽሕ እግዚአብሔር። በፍስሐ ሰላም ለመላው ኦርቶዶክሳውያን በሙሉ እንኳን ታላቁ ሶስተኛው ክፍል ሕማማት ሰሞነ ሕማማት አደረሳችሁ። ክቡር አባታችን ሰሞነ ሕማማት ማለት ምን ማለት ነው? እንግዲህ ሰሞነ ሕማማት ስናስብ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ዓለሙን ለማዳን የሰው ልጆች ከዘላለም ባርነት ነፃ ለማውጣት ወደዚህ ምድር መጥቶ ስለ ሰው ልጆች ሲል መከራን ተቀብሎ ያለፈበትን የእሱን የመከራ ጊዜ የምናስብበት፣ የተቀበለልንን ስለኛ በደል ስለኛ መተላለፍ የደረሰበትን ግፍ የምናስብበት ወቅት ነው ማለት ነው። በሌላ በኩል የ5500 ዘመን የሰው ልጅ የተሰጠውን ተስፋ ቃል ኪዳን እየጠበቀ የኖረባት አዳም በድሎ ከገነት ከተሰደደባት ዕለት ጀምሮ እስከ ዳግማዊ አዳም ኢየሱስ ክርስቶስ በዚህ ምድር መምጣት ድረስ ያለውን ጊዜ የምናስብበት ወቅት ነው ማለት ነው። ያንን ዘመነ ፍዳ ዘመነ ኩናኔ በዚህ ሳምንት ታስቦ ይላል ማለት ነው። ስራ እንግዲህ ይህንን ሳምንት ልዩ የሚያደርገው በ38 ዓመታት በአልጋ ቁራኛ በደዌ ዳኛ ተይዞ የኖረው መጻጉዕን አልጋህን ተሸክመ ሂድ ብሎ የፈወሰው ጌታ ስለ ሰው ልጆች የታመመበት መከራን የተቀበለበት ወቅት ስለሆነ ለአስራ ሁለት ዓመት ደም ሲፈሳት የቆየችን ያቺን ሴት መድነ ዓለም ኢየሱስ ክርስቶስ የልብሱን ጫፍ ብቻ ነግታ ተፈውሳ እንድትሄድ ፈውስን ያጎናጸፋት ድህነትን የሰጣት ኢየሱስ ክርስቶስ ደሙ እንደ ጎርፍ ውሃ የፈሰሰበት ወቅት ስለሆነ እርሱን ስለምናስብበት ወቅት ክርስቲያኖች ወቅት ነው ማለት ነው። ስለዚህ በጥቂቱ ሰሙነ ሕማማት ይህን ይመስላል ማለት ነው። እሺ፣ አባታችን በዚህ ሳምንት ያሉት ዕለታት ስያሜያቸው ምን በመባል ይታወቃል? የስያሜያቸው ትርጉም? እሺ እንግዲህ በዚህ በሠሙነ ሕማማት ያሉት ዕለታት የየራሳቸው ስያሜ አላቸው ከመጀመሪያው ዕለት ከዕለተ ሰኑይ ወይም ተሰኞ ስንነሳ መርገመ በለስ አንጽሆተ ቤተ መቅደስ እየተባለ ይሰየማል። መርገመ በለስ የተባለበት ምክንያት በማቴዎስ ወንጌል ምዕራፍ 21 ላይ እንደምናገኘው ጌታችን ኢየሱስ ክርስቶስ ወደ ከተማ በሚመለስበት ወቅት እንደተራበ፣ በዚያም ሰዓት በዚያ አንዲት በለስ አይቶ ወደ እሷ እንዳቀና ወደ በለሲቱም በሄደ ጊዜ ግን ቅጠል ብቻ እንጂ ምንም ነገር እንዳላገኘባት ምንም ፍሬ እንዳልነበረባት ይህ የመጽሐፍ ቅዱስ ክፍል ይናገራል። ስለዚህ ይህቺ በለስ ፍሬ አልባ ሆና ባዶ ሆና ሲያገኛት እንደረገማት ወዲያውም ደርቃ ከስሯ ተነጥላ እንደመደቀች እንረግዳለን ወይም ያስተምረናል ማለት ነው። መጽሐፍ ቅዱስ በለስ የኃጢአት ምልክት ናት። አባታችን አዳም ቀድሞ በበላው በዛች ቅጠል ምክንያት ከገነት በሰዶ በባርነት በኃጢአት ወድቆ በምድር ላይ ተጥሎ ይገኝ ነበረና ለመውደቁ ምክንያት ለሆነ በለስ የኃጢአት ምልክት ሆና ተረግዋለች በቤተ ክርስቲያናችን ሊቃውንት። በሌላ በኩል አሁንም ይህቺ በለስ ባላት የተፈጥሮ ባህሪ ማለትም ቅጠሏ ሰፋፊ በመሆኑ እንዲሁም ደግሞ ሲበሏ ጣፋጭ በመሆኗ የተለያየ ትርጉም ይሰጣታል። የቅጠሏ መስፋት በዓለም ስንኖር የኃጢአት መንገድ ሰፊ መሆኑን የጽድቅ ጎዳና የጽድቅ መንገድ ግን ጠባብና አማራጭ ሌሎች አማራጮች የሌላት አንዲት ቀጥተኛ መንገድ መሆኗን የምንመለከትበት ነው። ሌላው የዚች የበለስ ቅጠል መጣፈት ሲበሏት እንደምትጣፍጠው ሁሉ ኃጢአትም ሲሰሯት እንደምትጣፍጥ ደስ እንደምታሰኝ፣ ነገር ግን ኋላ ንስሐ እንኳን ለመግባት ለመናዘዝ እንኳን እንደምታሳፍር አንገት እንደምታስደፋ፣ ይህቺ በለስ ባዶ እንደሆነች ሁሉ የሕይወታችንን ፍሬ ባዶ እንደምታደርግብን እውነተኛው ገበሬ የበለሷ ጠባቂ ፍሬዋን የሚጠብቀው በመጣ ሰዓት ባዶነቷን ገልጻ እንደምታሳይ እንደሚያሳይብን የምናይበት የምንመለከትበት ነው ማለት ነው። ስለዚህ ከዚህ ዕለት ልንማር የሚገባው ፍሬ አልባ ሆነን በባዶ እንደዚችው በለስ እንዳንመላለስ አፍርተን ልክ በአባቶቻችን እንደሚሉት 36 ዓመት ወይረኖር የምንማርበት ዕለት ነው ማለት ነው። ሌላኛው ደግሞ ጽወተ ቤተ መቅደስ፣ መድኃኔ ዓለም ኢየሱስ ክርስቶስ ቤተ መቅደስን፣ ቤቴ የጸሎት ቤት ትሰኛለች ወይም ትባላለች፣ እናንተ ግን የመሸጫ፣ የመለወጫ፣ የወንበዴዎች ቤት አደረጋችኋት ብሎ ቤቱን እንዳጸዳ ነጋዴዎቹንም በቤቱ ያሉ ነጋዴዎቹንም እንደገሰጠ የምንመለከትበት ዕለት ነው። ስለዚህ እኛም በቤቱ ስንኖር የግል ፍላጎታችንን፣ ስጋዊ ፍላጎታችንን ለማሟላት ከመሮጥ ይልቅ ለነፍሳችን ልንሄድ እንደሚገባ ቤቱ የጸሎት ቤት እንጂ የመነገጃ ቤት እንዳልሆነ ተረፍተን ሁላችንም በቤቱ ስንኖር በጸሎት ተክተን ለነፍሳችን ስንቅ የሚሆን ነገር ፍሬ ማፍራት እንዳለብን። ሌላውና ሁለተኛው ቀን ደግሞ ዕለተ ማክሰኞ የጥያቄ ቀን በመባል ይታወቃል። እንግዲህ አይሁዳውያን ኢየሱስ ክርስቶስን አሳልፎ የሚሰጡበት ወይም የሚሰግሉበት ምክንያቶች እየፈለጉ ነውና አይኖሩት። የኖሩት እርሱን ጥፋተኛ ለማድረግ እሱን በደለኛ ለማድረግ በእርሱ ላይ ኃጢአትን፣ ወንጀልን ፍለጋ ብዙ ሲለቁ ኖረዋል እና በዚህም ዕለት በዕለተ ሰኞ የሰራቸውን ስራዎች የሰራቸውን ተአምራቶች ከቤተ መቅደስ ያስወጣበትን መንገድ እየተናገሩ ይህንን ሁሉ በማን ሥልጣን ታደርጋለህ ብለው የጠየቁበት ዕለት ነው። መድን ዓለም ኢየሱስ ክርስቶስም ይህንን ጥያቄ በጠየቁት ሰዓት እናንተም አሁን የምጠይቃችሁን ጥያቄ ከመለሳችሁልኝ እኔ ደግሞ እናንተ የጠየቃችሁኝ ጥያቄ ወይም ለጠየቃቸው ጥያቄ መልስ ሰጣችኋለሁ፣ በማለት እንዲህ በማለት የጠየቀበት ዕለት ነው ማለት ነው እና መልሶ እሱም የዮሐንስ ጥምቀት ከሰማይ ነው ወይስ ከሰው፣ ከሰማይ ነው ወይስ ከምድር በማለት የጠየቀበት ዕለት ነው እንግዲህ እኚህ ፈሪሳውያን አይሁዶች ጥያቄ የሚጠይቁበት ምክንያት እርሱ በስልጣኑ እንደሚያደርግ ብዙ ተአምራትን እያደረገ እንዳለ ሳያውቁ ቀርቶ ሳይሆን እርሱ የሚመልሰው መልስ ላይ ቆመው እሱን ለመክሰስ ለመወንጀል እንዲያመቻቸው መሆኑ ይታወቃል። ስለዚህ እነሱ የዮሐንስ ጥምቀት ከሰማይ ነው ብንል ታዲያ ለምን አላመናችሁም? ይለናል። አይ ከሰው ነው ወይም ከምድር ነው ብንል ደግሞ ሕዝቡ እሱን ያከብረዋልና፣ ይጮህብናል፣ ያጉረመርምብናል ብሎ በመፍራት አናውቅም በማለት ሲናገሩ መድህን ዓለም ኢየሱስ ክርስቶስም እንግዲህ አውስኔም በማን ስልጣን እንደማደርግ አላውቅም ብሎ የመለሰበት ዕለት ነው። ይህም በማቴዎስ ወንጌል ምዕራፍ 21 ቁጥር 23 ላይ የሚገኝ ነው ማለት ነው። ስለዚህ ለተ ማክሰኞ በዚህ ምክንያት የጥያቄ ዕለት በመባል ይታወቃል ማለት ነው። ለተረቡ ሲሆን ለተረቡ እንግዲህ በቤተ ክርስቲያናችን የተለያዩ ስያሜዎች አሉት። ዋነኛው ስያሜው ምክራ አይሁድ በመባል ይጠራል፣ ይታወቃል። የመልካም ማዕዛ ቀን ተብሎም ይታወቃል። እንግዲህ ለተረቡ በዋናነት የአይሁድ ሊቃነ ካህናት፣ ጸሐፍት፣ ፈሪሳውያን የሕዝብ ሽማግሌዎች በአንድ ላይ ሆኖ ሰኞና ማክሰኞ ኢየሱስ ክርስቶስን ይሰቀል በማለት ሌሎቹም ደግሞ አይ አይሰቀል እያሉ ሲከራከሩ ከቆዩ በኋላ በዚህ በዕለተ ረቡዕ ቀን ግን ስለመሰቀሉ ተስማምተው ወስነው የተለያዩበት ቀን ስለሆነ ምክረ አይሁድ ይባላል። እኛ ቤተ ክርስቲያናችን ቅድስት ቤተ ክርስቲያናችንም ይህንን በማሰብ እንግዲህ ረቡን ከዛ ጊዜ ጀምሮ እስከ ዘላለም እስከ መጨረሻው ታስበዋለች ማለት ነው። የመከራው ጅማሬ ከዛ በፊት ያሉት እንግዲህ የፈተና እሱን አሳልፎ የሚሰጡበትን መንገድ ጥያቄዎችን የሚጠይቁበት ጥፋተኛ ሆኖ የሚገኝበትን መንገድ የሚያመቻችበት ወቅት ነበረ። ረቡዕ ቀን ግን ምክራቸውን አጽንተው አጽድቀው ክርስቶስን ለመስቀል የወሰኑበት እለት ነው ማለት ነው። እናም ሌላኛው የረቡዕ መሰየሚያ የመልካም ማዕዛ ቀን የተባለበት ምክንያት መድኃኔ ዓለም ኢየሱስ ክርስቶስ በለምጻሙ በስምዖን ቤት ተቀምጦ ባለበት ሰዓት በማርያም እንተ እፍረት ተብላ በመጽሐፍ ቅዱስ የምትታወቀው ሴት ወደ ጌታችን ወደ መድኃኒታችን ወደ ኢየሱስ ክርስቶስ መታ ስለ በደሏ ስለ መተላለፏ ይቅርታን እየጠየቀች ምሕረትን እየለመነች በጭንቅላቱ ላይ ውድ የሆነ ሽቶን ብልቃጡን ሰብራ በማፍሰስ በእንባዋ እያጠበች በፀጉሯም እግሩን እያበሰች ይቅርታን ስትለምን የነበረችበት ዕለት ነውና፣ ስለዚህ ይህ ዕለት የመልካም ማዕዛ ቀን በመባል ይታወቃል። ሌላው እና የመጨረሻው ወይም ሶስተኛው ደግሞ የተፈጸሙት እንግዲህ ሶስት ታላላቅ ተግባራት ናቸው። በዚህ ዕለት ሶስተኛው ይሁዳ ያስቆረጡ ይሁዳ ጌታውን አሳልፎ ለመስጠት ከአይሁዳውያን ጋር ሄዶ የተነጋገረበት ዕለት ነው። እናም ይህ ዕለት ምክረ አይሁድ በመባል ይታወቃል ማለት ነው። እንግዲህ ይህ ዕለት ለይሁዳ ከባድ ለሕይወቱ ትልቁን የሞት ሞትን ያመጣበትን ውሳኔ የወሰነበት ሄዶም የተማከረበት ዕለት ነው እና ለይሁዳ ከባድ ዕለት ነው። ለዚያች በውድ ዋጋ ገንዘቧን ሳትሰስት አምጥታ

ማርያም እንተ እፍረት አምጥታ በክርስቶስ የደፋችው ይህ ሽቶ ለይሁዳ የሞት ሽታ ለማርያም እና ለቀሪዎቹ ለክርስቶስ ተከታዮች ግን ህይወትን የሚሰጥ የህይወት መዓዛ የህይወት ሽታ ነው ማለት ነው ስለዚህ እግዚአብሔር አምላካችን ይህንን የመዓዛ ዕለት የመልካም መዓዛ ቀን መዓዛው የሚያምር ግብር ኖሮን እንድናሳልፍ እንደ ይሁዳ ወንድሞቻችንን ስመን አሳልፈን የምንሰጥበት የምንሸጥበት፣ ሳይሆን ስለ እውነት፣ ስለ ጽድቅ ከወንድሞቻችን ጋር የምንኖርበት የምንተባበርበት፣ ስለ ክርስቶስ ሰላም ፍቅርን የምንሰብክበት ዕለት ያደርግልን። ይቆያል።